ስሙትም እስኪ አንዴ ይህ ቪዲዮ ሰምተን እንመለስ። እሷም ተነሳ አርጋ በጌታ ፊት በቀኙ ቆማ ስለኛ ትለምናለች። በልጅነቱ ጌና ይታዘዝ ነበር። የሚገርመው ግን ሲታዘዝ ኢየሱስ ክርስቶስ ያደርግ የነበረው ነገር ውሃ አምጣልኝ ስትለው እናቱ በወንፊት ውሃ ይዞ ይሰጣታል። እሳት እስቲ አምጣልኝ ሲሉት ቀሚሱ ላይ አርጎ እሳት ተው በገል ነው አይደል የሚጨረው እሳት በቀሚሱ ላይ አርጎ እሳት ይሰጣል መጽሐፍ ቅዱስ እንደዚህ ይናገራል አንደኛ ጢሞቴዎስ ምዕራፍ አራት ቁጥር ሰባት ላይ ነገር ግን ለዚህ ዓለም ከሚመችና የአሮግቶችን ሴቶች ጨዋታ ከሚመስለው ተረት ራቅ እግዚአብሔርን ለመምሰል ግን ራስህን አስለምድላል እግዚአብሔርን ለመምሰል ራስህን አስለምድ። እግዚአብሔርን ለመምሰል ራስን ለማስለመድ የእግዚአብሔር ቃል ብቻ ነው የሚያስፈልገው፣ መጽሐፍ ቅዱስ ብቻ ነው የሚያስፈልገው እንጂ የሆነ ቦታ ላይ የተቀመጠው የሆነ የተረት አባት የሆነ ቀልደኛ ሰውዬ ያወራው ነገር ሁሉ እያመጣል ከእግዚአብሔር ቃል እውነት ጋር እያጋጭን የእግዚአብሔር መንግስት ሰባኪ ነኝ ማለት አይቻልም፣ አይቻልም። ስለዚህ በእግዚአብሔር ቃል ራሳችሁን ከእግዚአብሔር ጋር ለመኖር ለሚጠቅሙ ህይወት አስለምዱ። ሌላ ሁለተኛ ጢሞቴዎስ ላይ ምዕራፍ አራት ቁጥር አራት ላይ እንደዚህ ይናገራል። እውነትም ከመስማት ጆሮቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ይላሉ። ለዚህ እኮ ነው ወጣቶቻችሁ እውነት ሲነገር መስማት የማይፈልጉት። ያዙ፣ ልቀቁኝ፣ ድንጋይ አንሱ፣ እንትናን ፍለጡት፣ እንትናን ቆረጡ፣ ቤቱን ዝጉት፣ ድንጋይ ወርውሩ፣ ቸርች አቃጥሉ፣ እንዲህ አድርጉ። ወጣቶቻችሁ የምሉት ከመጀመ እኔ አሁን እንደዚህ አይነት ነገር በጣም የሚገርመው ነገር ማለት ነው። ልጆች ሆነን አንዳንድ ተረቶች ይነገሩናል፣ እንቅልፍ እንድወስደን ማለት ነው ልጆች። ስለዚህ ወጣቶቻችሁን እንቅልፍ እንዲወስዳቸው የዚህ ዓለም እንቅልፍ እንዲወስዳቸው። እውቀት አልባ እንዲሆኑ የእግዚአብሔርን ቃል እንዳያውቁ የምትሰጧቸው ማደንዘዣ ማለት ነው፣ የምታውሯ አሁን ይህ ምን ያደርጋል? እንዴት አንተ ትልቅ ሰው አይደለ እንደ እድሜ እንኳን እኮ ስትታሰብ ትልቅ ሰው እኮ ነው። እሺ አሁን ኢየሱስ ማቅለልህ ነው፣ ኢየሱስን ማንቋሸሽህ ነው። ምን ማለትህ ነው? በጨርቅ እሳት፣ በወንፊት ውሃ ብላም ነገር እግዚአብሔር አምላክ ይገስጸ እሁድን ያከበረ ሰው ኀጢአት እንኳን ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሁድን በገነት አርፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። እሺ፣ በቃላት ስስት የምንሰብከው የለም። በቃላት ሙላትና በኃይል የምንሰብከው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምን ላል ሐዋርያዊ ቅዱስ ጳውሎስ ጥበበ ንነግሮሙ ለጠቢባን ዋኮ ጥበብ እዚህ ዓለም ዋኮ ጥበብ መላእክተ ተዝንቱ ዓለም ዘን የነግሮሙ ዘን በለ ጥበብ እግዚአብሔር ዝህቡ ወክቡ ጥበብ ዘበአማን ዘን በለጥበብ እግዚአብሔር ዛአቅነም እግዚአብሔር ሰሪአ በዘቦቱ ንህውር እኛ ጥበብን በጥበብ እንናገራለን። የዚህ ዓለም ጥበብ አይደለም፣ የነገስታቱ ጥበብ አይደለም፣ የፈላስፋ ጥበብ አይደለም። ዓለም ከመፈጠሩ አስቀድሞ ለኛ ለክብራችን ያዘጋጀው እውነተኛውን ጥበብ፣ የማይኮረጅ ጥበብ፣ የዚህ ዓለም ያልሆነ ጥበብ፣ ማንም ሊያገንጆ የማይችል ጥበብ ከሰው አእምሮና እውቀት በላይ የሆነው አምላካችን ኢየሱስ ክርስቶስን በእምነት እንሰብካለን እናስተምራለን ይላል። ክብርና ምስጋና ለአምላካችን ነው። ሌላ ደግሞ መጽሐፍ ቅዱስ እንደዚህ ይነግርናል። ሁለተኛ ጴጥሮስ ላይ ምዕራፍ አንድ ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። የእርሱን ግርማ፣ የማዳኑን ስራ፣ ፍቅሩን፣ ዘላለማዊነቱ ይሄንን አትናገርም። ለሰው ልጅ እንደሞተ ይሄንን አታውራ። ምን ያደርጋል ጨርቅና እሳት አሁን? በዚህ ያደነዘዝከው ትውልድ ነው። ሀያ አራት ሰዓት ቁጭ ብሎ ቀኑን ሙሉ ጫት ቤት ይውላል፣ ማታ ድራፍት ይለጋል። አጋጣሚ ካገኘ ወንጌል ሲሰበክ ይሳደባል። ኢየሱስ ያድናል ሲባል እኛ የምናውቃለን ይላል። የት ነው የሚያውቀው? የት ነው ወንፊት ውስጥ ውሃ የሚቀዳ ሰውዬ ነው እንደ ኢየሱስ የሚያውቀው። በጨርቅ ሳት ቢያመላልሰው ሰውዬ ነው ኢየሱስ የሚያውቀው። ለአንተ ራስህ ኢየሱስን እየታውቀው ነው። ኢየሱስን ያቀመውቃል። እኛ የምናውቃለን። ቤቤቤት እውቀት ረ ምን አይነት ተረት ነው የምታወሩት? ምን አይነት ቀልድ ነው የምታወሩት? ባይሆን እግዚአብሔርን ፍሉ። በቃ ተው፣ ይዙን አጃጅላችኋል። ይሄ በእጃችሁ ባለ በተደገመ መስቀል፣ አናታችሁ ላይ በምትደፉት በተደገመበት ቆብ፣ የምታሸረግሉት ይሄ በተደገመበት ቀምስ አደንዝዛችኋል። ይዙን ግን በቃ እግዚአብሔርን ፍሉ። ዘላለም የሚባል ነገር አለ። ያው የቀለድክበት ጌታ ይመጣል። ይሄ ያፈዝክበት ጌታ ይመጣል። ይከፍላል፣ ይከፍላል፣ ጌታ ይከፍላል። ማርያም ከሱ ጋር አትመጣልህም። አርሴማ አትመጣልህም። ዮሴፍ አይመጣልህም። ድግ ልንገርህ አይመጣም። ማንም አይመጣልህም። መላእክት የሚመጡት ጌታ ናጅ በሉ እንጂ ዘበነ የሚባል መምህር ልሉ አይመጥም። አይሉ እመን የምር አይሉ። ስለዚህ ትውልዱን ይህን ተረት አትንገሩት፣ ወንጌልን ንገሩት። የሞተል ኢየሱስ ነው በሉት። ኢየሱስ ይወድሃል በሉት። አትስፉ። ሌላ ነገር አትለጥፉበት ስሙ ላይ ብቻውን ኢየሱስ በቂ ነው። ከበቂም በላይ ነው። የመሰረት የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ አንድ ሰዓት የሰይጣን የጸሎት ጊዜ ነው። ወሬ እና ገትሙት ወሬ አንተ ይሄ ነገር በግለሰብ ደረጃ ለእንዲ